ትውልድ በሚሰራበት ማህበረሰብ በሚታነጽበት ሀገር በምትገነባበት መገንቢያ ጡቡ ትዳር አንድ በልዕልና የተቀመጠ መሪ እና አንዲት ለእርሱ በትህትና የተገዛችለት ሚስቱ ይገኛሉ። ያንተ የአባወራው የሴት ምርጫም ይህቺው ትህቷ ሴት አይደለችምን? እስቲ እናያለን። ከዛ በፊት ግን እንደተለመደው ዮጊ የገላ ሳሙና። ዮጊ የገላ ሳሙና ላለፉት ስድስት ዓመታት ሳዘጋጀው ስታጠበስ የቆየ ሳሙና ነው ኤድብል ከሆኑ ለምግብነት ከሚውሉ ዘይቶች አዘጋጀዋሉ። ምንም አይነት ተጨማሪ ኬሚካል አንከትበትም። ፋንሲ ማድረጊያ ለምሳሌ ለሽታ፣ ለቀለም፣ ለአረፋ፣ ለማድረቂያ ለረጅም ጊዜ እንዲቆይ ብለን የምንጨምርበት ኬሚካል የለም። ስለዚህ ከነዚ ኬሚካሎች ሊመጣ የሚችል ማንኛውንም የጎንዮሽ ጉዳት ከቆዳችን፣ ከፀጉራችን ከጸጉራችን ላይ ማስቀረት ይችለናል። ይህ ሳሙና በመቶ ሰባ አምስት ግራም ተዘጋጅቷል። ሶስት መቶ ብር ይሸጣል። የምታገኝበትን አድራሻ እዚህ ቪዲዮ ስር አስቀምጥልሃለሁ አንተም ወስደህ እንድትጠቀምበትና ቆዳህን ፀጉርህን እንድትጠብቅ ጤናቸው እንድትጠብቅ እንዲሁም ደግሞ ፈቃደኛ ከሆንክ ይህንንም ቻናል ታግዝበታለህ። ሁለቱም ሳሙናዎች አንድ አይነት ናቸው ግብአታቸው። ይሄኛው አክቲቪቲድ ቻርኮል ብቻ ከሰል እኔው ራሴ ያዘጋጀ የሚጨምርበት ነው። እሱም ደግሞ ክሊኒሲኒ ፓወሩን የማጽዳት ችሎታው እንዲጨምር ያግዛል ይረዳል ማለት ነው። ዛሬ በተጨማሪ ነገር ይዤ የመጣሁት ሌላው ነገር የአባቷ ልጅ ነው። የአባቷ ልጅን መጽሐፍ መድብል እኔ ያዘጋጀሁት ነው። በ2011 ያዘጋጀሁት ነበረ ያው የቴሌግራም ገጽ እና ፌስቡክ ገጽ ላይ የምጽፋቸውን ጽሁፎች አውጣቶች የተዘጋጀ ነው እንጂ ወጥ ጽሁፍ አይደለም። እነዛው ፌስቡክ ላይ ወይም ቴሌግራም ላይ የምታነባቸውን አይነት ጽሁፎች መጀመሪያ አካባቢ የተጻፉት የተጻፉ ናቸው። በወቅቱ የተረዳሁትን የገባኝን በዛ ወቅት የነበረኝን ግንዛቤ ያሰፈርኩባቸው እንደ መነሻ በተለይ ይሆናሉ ይጠቅማሉ ብዬ ነበር ያዘጋጀኋቸው በወቅቱ እስካሁን ድረስ አሉ። ይህንን ዛሬ ለማምጣት የገፋፋኝ አንድ ወዳጄ ነው እንደዚሁ ከእንግሊዝ ሀገር በርካታ መጽሐፎችን ሳሙናና መጽሐፍ አዞኝ ሰፖርት ለማድረግ ብሎ ሲያዘኝ ጊዜ ለምንድን ነው እግረ መንገድ የለም የማላስተዋውቀው ይህን ያክል ሩቅም ያሉ ሰዎች በዚህ በዩቲውብ ቻናል የምንገናኝበት የምንገናኛቸው ከሆነ በሚል ስለዚህ፣ በመቶ ሀምሳ ብር ያን ጊዜ እንደት ነበረ በነፃ ዋጋ በሉት መቶ ሀምሳ ብር ዛሬ ምንም አይገዛም። በዛ ብር ይገኛል። ወስደ ማንበብ ትችላለ። እግረ መንገድንም አሁንም ይህንን ቻናል መደገፍ ይቻላል ማለት ነው መጽሐፉን በመግዛት ቻናል መደገፉ እንግዲህ ፈቃደኛ እስኮንክ ነው። በትውልድ ላይ የምንሰራው ስራ በተለይ እየጠፋብን ባለው ማህበረሰባችን፣ ወንዱም ሴቱም ከነሱ የተነሳ እያጣነው የመጣው ትዳር፣ ከዛም የተነሳ ደግሞ እየተበተኑ ስላሉት ልጆቻችን፣ ማህበረሰባችን፣ ቤተክርስቲያናችን፣ ሀገራችን የሚያስጨንቅህ ከሆነ ነው የምታግዘው ጉዳይ። ካልሆነ ሰፖርት እንድታደርገኝ አላስገድድህም። ሲጀመርም እዚህ ቻናል ላይ መምጣትም የለብም። ጀግናው እንግዲህ እንዴት አለ። ስለ ምርጫ እናወራለን። ዝርዝር አይደለም። ይህም እንደዚሁ ከስልጣናችን ጋር የተገናኙ ብዙ ነገሮች ያሉበት ነገር ነው። ለሀገራችን ለሀገራችን ኃይሏ ለምትታወቅበት ክብሯ፣ ስሟ፣ ዝናዋ መዳከም፣ ለማህበረሰባችን አንድነት መላላት ወይም መጥፋት፣ በቤተሰባችን ለቤተሰባችን ጥንካሬ ማጣት፣ ለትዳራችንም ውህደት መጥፋት ዋነኛ ምክንያቱ ምን መሰለ? አንደኛ እኔ እናንተ አንደኛ እኔ እናንተ ምናልኩ አንደኛ እኔ እናንተ። በልዕልና ግዳጁን አውቆ በልዕልና የተሰየመ በተፈጠረለት ቦታ የተቀመጠ አባወራ የለም። አብዛኛው ወንድ አሁን ላይ አብዛኛው ወንድ ምስኪን አልጫ የምለው ውስጥ የሚመደብ ነው። አብዛኛው ወንድ ከዛ ወጣ ብሎ ከዛ ወጣ ብሎ ትንሽ ራመደ ብሎ እንዳው ትንሽ ወንድነቱን ኤክሰርሳይዝ አደረገ ቢባል እንኳን ሴሰኝነት ወንድነት የሚመስለው ነው ብዙ ወንድ ሀብት ሲያገኝ ገንዘብ ሲያገኝ እድሉ ሲያገኝ ሁኔታው ሲመቻችለት ሴሰኛ መሆኑ ብዙ ሴት መተኛቱ ወንድነት የሚመስለው ከዚችም ከዛችም መዳራቱ ወንድነት የሚመስለው ልክ ሽንቱ እንደወጠረው በየሜዳው እንደሚሸናው ሁሉ ሽንቱ እንደወጠረው ያኛውም ሽንቱ እንደወጠረው በየሜዳው ከአንድ ዋጋ መተኛትና መንጋለል ወንድነት የመሰለው ነው። ያው እነዚህ ነገሮች ከገንዘብ ስኬቱ ጋር የተገናኙ ናቸው። አንድም እግረ መንገዱን ደግሞ ገንዘብ ማምጣትም ራሱ ብቻውን ራሱን ችሎ ብቻውን ወንድነት የሚመስለዋለ ከየትም እንዴትም ይምጣ ከሰውም ይዝራፍ ማዝራትም ይምጣ በሙስና የሚያጭበርብር ገንዘብ ሰብስቦ ብቻ ሀብት መሰብሰብ ማግኘቱ ሀብተ ማካበቱ ወንድነት የሚመስለዋለ። ስለዚህ ይሄ በተሳሳተ መንገድ ትውልዳችን ውስጥ ገብቷል። እውነተኛውን ልከኛውን ትውልድ የሚያንፀውን ማህበረሰብ የሚገነባውን ሀገር የሚሰራውን አባወራን አሳጥቶናል። ስለዚህ የእሱን ትርጉም የሱን ኢሜጅ አጥፍቶብናል። ስለዚህ በዋነኛነት በዋነኛነት በቀዳሚነት በቀዳሚነት የእኔና የአንተ የወንዶቹ በቦታችን እንደተፈጠርንለት አባታችን እንደጠራን በቦታችን አለመገኘታችን ነው። ሁለተኛው የመጀመሪያው ሳይፈጠም ሳይፈጸም አይመጣም። ሁለተኛው የሚመጣው ከመጀመሪያው ቀጥሎ ነው። ሁለተኛ የሆነውም ለዛ ነው። መጀመሪያው በሌለበት ሁለተኛው አይመጣም። መጀመሪያው ካለ ሁለተኛው ይመጣል። መጀመሪያው ከጠፋ ሁለተኛው ይጠፋል። ሁለተኛው ምንድን ነው? በትኅትና ያደረችለት ሚስቱ መጥፋት ነው። ለዛ ላባወራ በትኅትና የምታድርለት ሚስት መጥፋት ነው። እንደዚህ አይነት አባወራ በመከራ አፈርድም ይግጦ ማህበረሰባችን ከሰራ ካበቃ በኋላ ጥንቃቄ ማድረግ ያለበት ምን አይነት ሴት ማግባት አለበት ማለት ነበረበት። ዛሬ ላይ ወላጆቻችን ስለዚህ ጉዳይ ብዙም አያስጨንቃቸውም። ሁሉም አያስጨንቃቸውም ብዬ አልለመድም። ለምሳሌ ያሳስበኛል። እንደዚሁ ደግሞ ሌሎችም የሚያሳስባቸው አሉ። ልጆቻቸው አድገው ምን አይነት ወንድ ነው፣ ምን አይነት ሴት ነው ማግባት ያለባቸው የሚባለው ነገር ቀርቷል። ዛሬ ኋላ ቀርነት ነው ተብሏል። ግን ሊያስጨንቀን ይገባል ምክንያቱም ያ የደከምንለት እንደዛ በስንት መከራ በስንት አፈር ድቤ አስግጠን ነው ጠንካራ አባወራ አድርገን የገነባነው ወንድ ልጅ በወሲብ ስሜቱ ተታሎ አንዲት ሴት ጋር፣ ልትሆን የማትገባው ሴት ጋር ሄዶ ሊወድቅና ሊጠፋብን ይችላል። እነሱ የሚመሰሩት ትዳርም መጥፎ አሪያ ይሆናል ለብዙሃኑ። እንደገናም ደግሞ ከዛው የሚወጣውም ትውልድ ደግሞ መረንና ልቅ ይሆናል ማለት ነው። በሴቷም ዘንድ እንደዛው ሴቷ በትሕትና ተይዛ ካደገች እንዳው ዝም ብላ ራሷ ፈልጋ ታምጣ? ዛሬ ጊዜ እኮ ለሷ ወንድ ማምጣት አይቻልም። ምክንያቱም ይሄ ኋላ ቀርነት ነው መባል የለበትም። እንደዛ ደክመን አፈርድ ግጠን ያችን ሴት በንጽህና በቅድስና በትህትና አሳድገናት ስናበቃ፣ እንዴት ዝም ብለን እስቲ ለቀናት ትምህርት ትማር ስራ፣ እሷ ፈልጋ ወንድ ታምጣ ብለን እንተዋታለን? ታስ ኮምፕሊት ሊሮንግ እኮ የደከምንበትን ነገር ላይ ውሃ መጨለስ ነው። እሷም እንደዛ ደክማ መጥታ ጥቅም እንደሌለው ነው የምታወራው ካደገች በኋላ እዛ ህይወት ላይ ከደረሰች በኋላ እንደዛ ትላንትና አባትና እናቷ አስጨንቀው በትህትና በቅድስና በንጽህና ያኖሯት ነገር ጥቅም የለውም ነው የምትለው። ጥቅሙን አታይም። ጥቅሙን የምታየው እነሱ ራሳቸው እንደዛ እንደደከሙ አስበው ከእሷ ጋር ተነጋግረው ሁነኛ ጠንካራ አባወራ ሲድሩላት ነው። በዚህ መልክ ነው እንግዲህ ጠንካራ ቤተሰብ የሚመሰረተው። በዚህ መልክ ነው እንግዲህ ማህበረሰባችን አንድነቱ የሚጠብቀው። በዚህ መልክ ነው ሀገራችንም ሀያል ዝነኛ ሆና ስመ ገናና ሆና ልትቀጥል የምትችለው ትላንትና አባቶቻችን እንደዛ አድርገው ነው ያቆዩልን። ዝም ብሎ ሚዲያ ላይ ወጥቶ ዩቲዩብ ላይ ወጥቶ መንጫጫት አይደለም። ምንም ሳትሰራ አንተ፣ በተለይ አንተ መስራት አለበት ራስ ላይ ቀድሜ ነገር ያለው በዋነኛና በቀዳሚነት አንተና እኔ በልዕልና ባልተገኘንበት ሁኔታ ሴቷን በትሕትና ተገኝ ማለት አይቻልም። የሴቷ ትሕትና ይመጣ ዘንድ የወንዱ ያባወራው ልዕልና መቅደም አለበት። በዱላ በጉልበት በጠመንጃ በምናምን፣ አይደለም የምታስቀድመው መጀመሪያ አንተ ራስህ ለዛ የሚበቃ ስራ ስትሰራ ያ ቦታው ራሱ እየተገባህ ይመጣል። በእኛ በአባወራው እንግዲህ ምን ማለት ነው የፈለግኩት በእኛ ባባወራው ንቅናቄ፣ ይሄ የአባወራው ንቅናቄ፣ ይሄ የአባወራው መንፈስ፣ ይሄ ወንዶቻችን እናጠንከራቸው የሚለው ነገር የሚደርስህ አንተ ወንድሜ፣ በየትኛውም የዓለም ጥግ ላይ ያለኸው እዚሁም ሀገር ላይ የሚያለኸው ትችላለ አንተ ራስ ላይ መከራህን አይተጨከነህ። ፊዚካሊ ሊሆን ይችላል። ሜንታሊ፣ ስፒሪቹዋሊ በተለያየ መንገድ ራስክን ካጠነከርክ ካለህበት ከወደክበት ቦታ ተነስተህ አሁን ዛሬ ያለህበት ነውና ማተር የሚያደርገው የሚያስፈልገው የሚያሳስበው ነገር። ዛሬ ላይ ግን አንተ በጥንካሬ በልዕልና በራስ ላይ ባለ ስልጣኔ ከተሰየም ከተገኘ ሚስት ማግባት ጋር ስትመጣ ትሁት ሴት ፈልግህ አግባ ወንድም አለ። በጂንስ የተወጠረ በቻይና ታይት የተወጠረ ሰውነት አይተህ አትታለልም። የተገለጠ እንብርት የተንጠለጠለ ጡት አይታ አትታለል። አይኑ እንደሚፈተን አውቃለሁ። እኔ እፈተናለሁ፣ ወንድ ነኝ። አይና በማየት እንፈተናለን። አንተም በማየት እንደምትፈተን አውቃለሁ። ስልጣኔ ማለት ስሜትን መቅበርና ሰርፕሬስ ማድረግ ጭራሽ ማጥፋት አይደለም። ወይም ደግሞ ስሜት የሆነ የማትወደ ስሜት እንዲጠፋል መጸለይ አይደለም። ኖ ኖ፣ እንደዛ ማለት አይደለም። ስለዚህ ስለ ስልጣኔ ያው አሁን አናነሳም፣ በሌላ ቪዲዮ አንስተነዋል። ስለዚህ አንተ በዛ ስልጣኔ ላይ ተገኘ ማለት ስሜት ማጥፋት እንዳልሆነ፣ ስሜት ስላለ ያንን ስሜትህን ደግሞ ነካክተው አድቫንቴጅ መውሰድ የሚፈልጉ ሰዎች አሉ፣ ከአንተ ላይ ማለት ነው። ሴቷ ልትሆን ትችላለች። ፀባይ የላትም አመል የላትም መልክ ብቻ አለኝ ትላለች። የትምህርት ደረጃ አለኝ ልትልት ትችላለች። ጥሩ ሀብት አለኝ ልትልት ትችላለች። ጥሩ ሰውነት አለኝ ልትልት ትችላለች። እሷ ያቺ ሴት አጠገብ መታ ሰውነት ላይ ቅልጥ ስትል ውሽቅ ስትል ሰውነት ይሞቃል፣ ሰውነት ይቆማል። ያን ጊዜ ደግሞ ያለምንም ማቀማማት እዛው ጋር ፈቃድህን የምትፈጽምልህ ከሆነ ተበላህ ማለት ነው። ስለዚህ ይሄ በጣም እዚህ ላይ በጣም መጠንቀቅ አለብህ። የትኛውም የዓለም ጥግ ላይ ብትኖር በራስህ ላይ እንደዚህ አሁን እንደማወራህ ወይም ከዚህ በፊትም እንዳወራው በጽሁፎች ላይም እንደምታገኘው ወይም አንተም ራስህ በራስህ አውቀህ እንደደረስክበት በራስህ ላይ የሰለጠንክ ስትመጣ ሰውነትህን እያበለጸ ከውና ወደ አንድ ኤክሰለንስ እያመጣው ስትመጣ ስለምታገባ ሴት ቆም ብለህ ማሰብ አለብህ። ብቻህን ማግኘት እንኳን ካልቻልክ ወዳጆችን ፈለገህ አፋልጉኝ ማለት መቻል አለብህ። ያችን ሴት ከገጠር መምጣት አይጠበቅባትም። ከገጠር አይደለም ትሁት ሴት የምትገኘው፣ ወይም ደግሞ ገጠር ነው ትሁት ሴት መገኛ የሚባል ነገር የለም። ይሄ የካርል ማርክስ አይዲኦሎጂ ነቀርሳ ገብቶ ያልበረዘው ትውልድ የለም። የእኩልነት ተረትተረት ገብቶ ያልበረዘው ትውልድ የለም። ቤተክርስቲያን ጭምር ገብቶ የሃይማኖት አባቱ ራሱ ሴት ልጅ ላይ ያለህን አቋም እንድትቀይር የሚያስገድዱበት ሁኔታ ነው ያለው ዛሬ ላይ። ስለ ሴት ልጅ ያላቸው ስለ ትህትና ያስጨንቃቸውም፣ የሴት ልጅ ትህትና ያስጨንቃቸው መማሯ፣ አመራር ላይ መድረሷ በጣም በሚያሳፈር ደረጃ እንደዛ ናቸው። ሊቅና ሊቃውንት የተባሉትም ራሱ የሚያወሩት ስለዚህ ሀገር ለመገንባት የምታስብ ከሆነ ጠንካራ ማህበረሰብ፣ ጠንካራ ቤተሰብ መገንባትን የምታስብ ከሆነ በዛም ደግሞ አንድነታቸው ያየለ የተመሰከረለት ማህበረሰብና ሀገር ትውልድ ዜጋ ማፍራት የምትፈልግ ከሆነ ልክ አንተ በራስ ላይ እንደሰለጠንከውና እንደደረስክበት ኤክሰለንስ ያንን ኤክሰለንስ ያንን ኤክሰለንስ አፕሪሼት ማድረግ የምትችል ከዛ ኤክሰለንስ ጋር ኮንትራስት የምትፈጥር ላይክ በልዩነታችሁ መጥበቅ እንደምትችሉ በልዩነታቸው መጥበቅ እንችሉ በአንተ ትዩ ትውት የሆነ ሴት መፈለግ መቻለ የአንተን ልዕልና ምትገጥም ትሁት የሆነ ሴት መፈለግ መቻል አለብ። ትሁት ሴት ማለት አሁንም ደግሞ ጭምት ሴት ማለት ማለት አይደለም። አንዲት ሴት ጭምት ስለሆነ ዝም ምስላሊ ትሁት ነች ማለት አይደለም፣ ነች ማለት አይደለም። በጣም ብዙ ሴቶች እናቃለን፣ ጭምቶች አመፀኞች። በተለይ ደግሞ መንፈሳዊ ቦታዎች ላይ ከሄድክ አንገት ቀብረው እንደዚህ የሚኖሩ የማትናገር የሚባሉ ሴቶችን ብቻ አይደሉም፣ ወንዶችም ታገኛለህ እዛ አካባቢ ማለት ነው። አንገት መድፋት፣ አንገት መቅበር አብዛኛውን ጊዜ ዝም ማለት ትህትናን አይገልጽም። ትህትና አይገልጽም ትህትናን ይገልጻል ካልከኝ፣ ወይም ደግሞ ትህትናን የሚገልጽ ነገር ከፈለግ አንድ በልዕልና ላለ አካል ምክንያቱም ትህትና ካልን ለዛ ለትህትና ኮንትራስት የሚያደርገው የሚገጥመው፣ ወይም ደግሞ የሚገናዘብለት እንዴት ልበለው፣ የሚናጸረው ልበል፣ አማርኛዬን አስተካክለኝ እንደዛ የሚሆንለት ልዕልና ያስፈልጓል። ትህትና ስንል ከልዕልና አንፃር ነው ትህትናን የምናወራው። ልዕልና በሌለበት ትህትና ልናወር አንችልም። ትህትና በሌለበትም ልዕልና ብቻውን አለ ብለን መናገር አንችልም። የሚታይበት የሚገለጽበት ስለሚያስፈልግ ማለት ነው። ስለዚህ ያ በልዕልና ላለ አካል ያ ትኁት ነው የተባለ ትኁት ነው የተባለው አካል ሰሚት ሲያደርግለት ሲገዛለት፣ ሲታዘዘው፣ ሲሰማው፣ ሲያዳምጠው መገኘት መቻል አለበት። ያ ካልሆነ ትሁት አይደለም። ያ ሰውዬ የታፈነ አመፀኝነት አለ እዛ ውስጥ ማለት ነው። በዝምታ ውስጥ የተቀመጠ የታፈነ የታሰረ አመፀኝነት አለ። የሆነ የሆነ ወቅት ጠብቀህ ብትለኮሰው ብታሟምቆ መፈንዳት ይችላል። ብዙ አገር ያጠፋል። ቶ እዛች ጋር ያለውን ከባቢ አይደለም አገር ነው የሚያጠፋው። ራሱን አጥፍቶ አገርም ያጠፋል። በነገራችን ላይ እንደዛ ነው የሚሆነው። ስለዚህ በትህትና ስላለች ሴት ስታስብ፣ ዝምተኝነቷን አይደለም ማየት ያለብህ እግሩ አስኪቀጥን ድረስ ቤተክርስቲያን መመላለስ ሆነ አይደለም። ነጠላ ካፍ እስከ ገደፉ መጠምጠም ሆነ አይደለም። ከታች ነጭ ካልሲ አድርጋ ከላይ ነጭ ሻይሽ አድርጋ እንደው ሰውነቷ የማይታይበት አንድ ወዳጃችን ነበረ ነጭ ለባሽ ኒንጃ የሚላቸው ወዳጃችን ነበረ። ልክ እንደዛ ነጭ ለባሽ ኒንጃ የመሰለ ሴት አይደለም መፈለግ ያለበት። ነጠላ ስለተከናነበች ትሁት ነች ማለት አይደለም። አይደለም፣ ስለ አለቀሰች ቀኑ ሙሉ ስታለቅሰ ስለዋለች በጸሎት ትሁት ነች ማለት አይደለም። ወይም ደግሞ ንስ አባቷ ጋር በየቀኑ ወይም ደግሞ በሳምንት አራት ቀንና ስድስት ቀን ስለተመላለሰችም ትሁት ነች ማለት አይደለም አይሰራም ከዛ ጋር አይደለም ትህትና ለልዕልና መገዛት ሰሚት ማድረግ መቻል አለበት አትርሳይን ስለዚህ ያችን ሴት የምትመርጣት ሴት አንተ ጋር የምትተዋውቃት እጮኛ ልታደረጋት የልጆች እናት ልታደረጋት የመረጥካትን ሴት አንተ ጋር ያቀረብካት ሴት ትሁት ነች ወይ ቃልህን ትጠብቃለች ወይ የትኛውን ቃልን የትኛውንም ቃልን ያዘዝካትን መቼም መጥፎ ነገር አታዛ እሳት ውስጥ ግቢ ያትላት መቼም ገደል ውስጥ ወደቂ አትላት ዛፍ ላይ ተንጠልጣይ አትላት። ግን የትኛውንም አንተ መልካም ነገር ብለህ ያሰብከውን የምታዘውን ነገር ሁሉ መፈጸም መቻል አለበት። ይሄ ወንድም አለም ወደ አባወራነት ለመጣኸው ወደዛ ኤክሰለንስ እየዳከርክ ላለው ሰው ነው፣ ለምስኪን አይሰራም። ይሄ አሁን የምናገረው አንተ ምስኪን ኮንክ አትስማ። ይሄ ላንተ አይጠቅም። ምክንያቱም አንተ ሲጀመር ሴት ልጅ ማዘዝም አትችልም። ሴትን ማዘዝ ማዘዝ ላንተ በደል ነው የሚመስልህ፣ ያ ያባወራው ሥርዓት ያመጣው አቢውሲቭ የሆነ አክሽን ነው የሚመስልህ። አይገባህም፣ አልወጣህም እና ከዛ ከንክር ምስኪንነቱ። ስለዚህ ምስኪን ከሆንክ ሴት ልጅ ስለማዘዝ አታስብ። መልሰህ በኋላ ይቅር ብኝ ብለህ እስሯ ተደፍተህ ልታለቅስ ነው። ተጸጽተህ ይቅር በኝ ብለህ ልታለቅስ ነው። ለአንተ አይደለም። እኔ እያልኩ ያለሁት ወደ ኤክሰለንስ ለመጣኸው ወንድም ነው። የትኛውም ጥግል ልትኖራለህ፣ የግድ ከኔ ጋር መገናኘት አይጠበቅብም። የትኛውም ጥግል ትኖራለህ፣ አፈር ድሜ ግጠ። ወደ ኤክሰለንስ እየመጣ ወደ ልህቀት አባት ወደ ፈጠረለት ሰውነት ግን ወደዛ ልዕልና ካመጣኸው ወደዛ ካመጣኸው መቼም ወደዛ ሰውነትን አለማምጣት ማለት በጣም አሳፋሪና ወራዳ ተግባር ነው። መክሊትን መቅበር ስለሆነ ማለት ነው። ወደዛ ካመጣኸው በኋላ ግን ማየት ያለበት ትሁቷን ሴት ነው። ትሁቷ ሴት ማለት ደግሞ ዝምተኛ ሴት ማለት አይደለም። ታዛዥ ሴት ነው፣ አገልጋይ ሴት ነው። መጀመሪያ ተገዥ ሴት ነው፣ ከዛ ታዛዥ ሴት ነው፣ ከዛ አገልጋይ ሴት ነው። እንደዛ ነች ወይ? እንደዛ የምታደርገው በተግባር ነው። በቃ ሰው ቤት ሄደህ እነሱ ቤት ያለች አንዲት ሴትን ጥሩ ሴት ትሆናለች ብለህ ካሰብካት ወይም ደግሞ ሁኔታዋን ልቃኝ ብለህ ካሰብክ፣ እንዴት ነው አገልግሎቷ፣ እንዴት ነው ትእዛዝ አቀባበሏ፣ እንዴት ነው ለትእዛዝ የምታሳየው ሪስፖንስ፣ እነዚህ ነገሮች። በጣም ሼፒ ልትሆን ትችላለች። በጣም ልታምር ትችላለች። በጣም ማስትሬት እና ዶክትሬት የሰራች ልትሆን ትችላለች። አመፀኛ ከሆነች ግን ወንድም አለ፣ አንተ ራስክን ብቻ አይደለም ልጆችንም ነው የምትበድላቸው። ምንም በማያውቁት ቢንር ምንም በማያውቁት ምንም በማያውቁት ልጆችን ትበድላቸዋለህ። እውነቴ ነው የምልህ እንዳይጠሏት እናታቸው ነች፣ እንዳይወዳት አመፀኝነቷ የሚታይ ነው። ዛት ሴት እና ይህንን ትኩረት አድርግበት ልልፈልጌ ነው። ትህትና እንዴት ይታወቃል? ትህትናን እንዴት ትለያለው? አንዲት ሴት ትሁት መሆኗል አለመሆኗል በምን አውቃለው? ብዙ ሜቶዶሎጂዎች አሉት። አሁን እዚህ ጋር ማንሳት አልችልም። በጣም ብዙ መንገዶች አሉት፣ ዘዴዎች አሉት። እነዚህን በተለይ በዝርዝር ማወቅ ከፈለክ በዝርዝር ማወቅ ከፈለክ እኔ ተጎድቼ የተማርኩበት ነገር አለ፣ እንዲሁም ከሌሎች ሰዎች ህይወት የተማርኩት አለ። ስልጠና አዘጋጅተናል። አሁንም ስልጠና ተሳተፍ። እባክህን ቀና የምናረጋት ቀና ልናረጋት የሚገባን ሀገር አለችን ቀና ልናረጋቸው ቀና ልናረጋቸው የሚገቡን ትውልዶች ልጆች አሉን ማህበረሰብ አለን ቤተክርስቲያንም አለችን ከወዳደር እየተጫወተባት ያለ ወንድም አለም በርታለኝ